ፔስኮቭ የኢራኑ የበላይ መሪ አያቶላ አሊ ካሚኒ ቢገደሉ ይህ በኢራን ውስጥ አክራሪነትን የበለጠ ያባብሳል ሲሉ ተንብየዋል። ሆኖም ቃል አቀባዩ በዚህ ጉዳይ ሩሲያ እንዴት ወይም በምን መልኩ ምላሽ እንደምትሰጥ ግን አልገለጹም። ፔስኮቭ ግጭቱ እንዳይባባስና አሜሪካ ጣልቃ እንዳትገባ ያስጠነቀቁ ሲሆን ተጨማሪ ተሳታፊዎችም ሁኔታውን ይበልጥ አደገኛ ሊያደርጉት ይችላሉ ሲሉ ስጋታቸውን ገልጸዋል። የዋይት ሀውስ የፕሬስ ሴክሬታሪ ካሮላይን ሌቪት ፕሬዚዳንቱ የተጻፈው መግለጫ ለጋዜጠኞች በነባብ አሰምተዋል። ፕሬዚዳንቱ በቅርብ ጊዜ ውስጥ ሊካሄድ የሚችለውን ትልቅ የድርድር እድል መኖሩን በማመን በሚቀጥሉት ሁለት ሳምንታት ውስጥ ከጦርነት ለመሳተፍ ወይም ላለመሳተፍ ወስናለሁ ሲሉ ነው የገለጹት። ፕሬስ ሴክሬታሪ ካሮል ሌቪት ፕሬዚዳንት ትራምፕ ዲፕሎማቲክ መፍትሄ ይሻሉ በማለት የገለጹ ሲሆን ከብሔራዊ ደህንነት ምክር ቤት አባላት ጋር ምክክር ማድረጋቸውንም ጠቅሰዋል። የመኖኝ ፕሬዚዳንቱ እንደ አስፈላጊነቱ ኃይል ለመጠቀም ወደኋላ አይሉም ሲሉ ነው የገለጹት። በተጨማሪም ጦርነቱ ከተነሳ ጊዜ ጀምሮ የፕሬዚዳንቱ ልዩ መልክተኛ ስቲዊትኮፍ እና የኢራን ውጭ ጉዳይ ሚኒስተር አባስ አረጊጄ በስልክ በተደጋጋሚ ሲያወሩ እንደነበረ ዋይት ሀውስ አረጋግጧል። ኢራን የኒውክለር ቦምብ ለመስራት ከመቼውም ጊዜ በበለጠ ተቃርባለች ለሚለው ጥያቄ ሲመልሱ እውነታው ኢራን የኒውክለር መሳሪያ ለመያዝ አልቀረበችም ሲሉ ምላሽ ሰጥተዋል። የኢራንን የኒውክለር መርሃ ግብር ለማጥፋት ወታደራዊ አቅም ያላት ብቸኛ ሀገር አሜሪካ በመሆኗ ምክንያት የአሜሪካ በጦርነት መሳተፍ አለመሳተፏ ትልቅ የአሰላለፍ ለውጥ ያመጣል ተብሎ ይጠበቃል። የዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ ዋና ዳይሬክተር የሆኑት ራፋኤል ግሮሲ ኢራን ወደ ኒውክሌር ጦር መሳሪያ ለመሸጋገር እየተቃረበች ነው መሆኑን የሚያረጋግጥ ምንም አይነት ማስረጃ የለም በማለት ተናገሩ። ይህ የሆነው እስራኤል ብሔራዊ ስጋት ፈጥሮብኛል በማለት ኢራንን የጦር መሳሪያ መርሃ ግብር ለማስቆም በሚል በኢራን ኒውክሌር ጣቢያዎች ላይ የአየር ጥቃት እየሰነዘረች ባለችበት ወቅት ነው። ይህ በእንዲህ እንዳለ የአሜሪካ ፕሬዚዳንት ዶናልድ ትራምፕ ከትናንት በስቲያ ኢራን ፈጽሞ የኒውክሌር መሳሪያ ሊኖረት አይገባም ብለው መረጃው አለን የሚሉ አካላት ስለሚናገሩ ነገር ግን ግድ የለኝም ኢራን የኒኩለር መሳሪያ ለመስራት ግን በጣም የተቃረበች ይመስለኛል ሲሉ መናገራቸው ይታወሳል። ይህን ተከትሎ ነው እንግዲህ ዋና ጸሐፊው ኢራን የኒኩለር መሳሪያ ለመስራት ተቃርባለች የሚባለውን የእስራኤልና የአሜሪካ ውንጀላ የሚቃረን መግለጫ የሰጡት። ኢራን በበኩሉ የኒኩለር ኃይልን ለሰላማዊ አገልግሎት ብቻ ለመጠቀም እየሞከረች እንደሆነ በተደጋጋሚ መግለጿ ይታወሳል። ይህ በዚህ እንዳለ የዓለም አቀፍ አውቶሚክ ባለስልጣን ሁለቱ ሀገራዊ በሰላማዊ መንገድ እንዲነጋገሩና ምንም እንኳን እስካሁን ኢራን ለስጋት የሚያደርስ የአውቶሚክ ኃይል እየሰራች ነው ብሎ ባያምንም ተጨማሪ ፍተሻ እንዲደረግ ጠይቋል። ትራምፕ የቲክቶክን እገዳ ቀነ ገደብ ለሦስተኛ ጊዜ ያራዘሙ። የአሜሪካ ፕሬዚዳንት ዶናልድ ትራምፕ ቲክቶክ ቻይናዊ ያልሆነ ገዢ እንዲፈልግ አሊያም እንዲታገድ ያስቀመጡትን እገዳ ቀነ ገደቡን ለሦስተኛ ጊዜ ያራዝመዋል። ትራምፕ በትሩስ ሶሻል ገጻቸው ላይ ባሰፈሩት ጽሑፍ የቲክቶክ ቀነ ገደብ በዘጠና ቀናት እንዲራዘም የአስፈጻሚ ትእዛዝ ፈርሚያለሁ ብለዋል። ሁለተኛው ዙር የቲክቶክ እገዳ ቀነ ገደብ በዛሬው እለት የሚያበቃ ሲሆን ትራምፕ ለቲክቶክ ሦስተኛ ዕድል መስጠታቸውን ተከትሎ አዲሱ የእገዳ ቀን እስከ ፈረንጆቹ መስከረም 17 2025 ድረስ የሚቆይ ይሆናል። ፕሬዚዳንቱ እንደገለጹት የቀነ ገደቡ መራዘም በሚሊዮኖች የሚቆጠሩ አሜሪካውያንን የሚጠቀሙበትን የግንኙነት መድረክ በድንገት ላለመዝጋት እና አስተዳደራቸው ተገቢውን አካሄድ በሚጠብቅ መንገድ እንዲወስን እድል ለመስጠት ያለመ ነው ብለዋል። በሌላ በኩል ቲክቶክ በለጠፈው መግለጫ ፕሬዚዳንት ትራምፕ መተግበሪያው ለአንድ 170 ሚሊዮን የአሜሪካ ተጠቃሚዎችና 7.5 ሚሊዮን ለሚሆኑ ምርቶቻቸውን በቲክቶክ ላይ ለሚያስተዋውቁ አሜሪካ ነጋዴዎች እንዲደርስና እንዳይቋረጥ ስለረዱት አመስግኗል ሲል ዘጋርዲያን ዘግቧል። ኤልሳልቫዶር ከዓለም አቀፉ የገንዘብ ተቋም ጋር በ2024 ቢትኮይንን ላለማከማቸት ስምምነት ብትደርስም ከዛ በኋላ 240 ቢትኮይን ገዝታለች። ኤልሳቫዶር ቢትኮይንን እንደ መገበቢያ ገንዘብ የተቀበለች የመጀመሪያ ሀገር ስትሆን በ24 አይኤምኤፍ 1.4 ቢሊዮን ዶላር ብር ሲሰጣት ተጨማሪ ቢትኮይን አለመግዛት በስምምነቱ ውስጥ ነበር ተብሏል። ኤልሳቫዶር ከገዛ በኋላ 240 ቢትኮይን መግዛቷ ሲዘገብ አጠቃላይ በመንግስት ዋሌት ያላት የቢትኮይን ክምችት 6209 ደርሷል ተብሏል። በወቅቱ አይኤምኤፍ ሀገሪቷ ቢትኮይንን እንደ መገበቢያ ገንዘብነት እንዳትጠቀም ጠይቆም ነበር። ፕሬዚዳንቷ ናይብ ቡኬሌ በ22 በነደፉት ስትራቴጂክ መሰረት ኤልሳባዶር በየቀኑ አንድ ቢትኮይን እየገዛች መሆኗንም ተዘግቧል። እስራኤል እና ቱርክ የቃል ውዝግብ ሰጣ ገባ ውስጥ ገብተዋል። የቱርክ ፕሬዚዳንት ረሲፕ ጣይ ኤርዶጋን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን ከቀድሞ የጀርመን ፕሬዚዳንት አዶልፍ ሂትለር ጋር ማነጻጸራቸው ውዝግብ አስከትሎባቸዋል። ፕሬዚዳንቱ ከግሪክ ጋር የሚወዛገቡባትን የቆጵሮስ ከተማ የዓለም አቀፉ እውቅና የሰሜን ቱርክ ግዛት አካል ሆና ትቀጥላለች ብለዋል። አክለውም የኢራንና እስራኤል ግጭትን በተመለከተ ቱርክ የሚያቃጣባትን ጥቃት ትመክታለች ሲሉ ተናግረዋል። በሌላ በኩል የእስራኤል የውጭ ጉዳይ ሚኒስትር ጌዲዮን ሳር የቱርክ ፕሬዚዳንት ኤርዶጋን የሰጡትን ሀሳብ ለኢራን የወገን አስተያየት ነው በማለት ተቃውመዋል። ኤርዶጋን ጸባጫሪነት ባህሪ እየታየባቸው ነው ያሉት በህገወጥ መንገድ ተቆጣጥረዋታል ባሏት የቆጵሮስ ካርድ እየተጫወቱ ነው ሲሉ ተናግረዋል። የባህረ ሰላጤው የትብብር ምክር ቤት እስራኤል በኢራን ላይ ያደረሰውን ጥቃት ማውገዛቸው ተነገረ። እነዚህ የእስራኤል ጥቃቶች የዓለም አቀፍን ህግን፣ የተባበሩ መንግስታት ቻርተርና ዓለም አቀፍ ደንቦችን የሚጥስ ነው ሲሉ የኩዌት ቋሚ ተወካይ አምባሳደር አልሃያን የእስራኤልን ድርጊት አውግዘውታል። በጄኔቫ በተካሄደው ሐምሳ ዘጠነኛው የሰብአዊ መብቶች ምክር ቤት ስብሰባ መክፈቻ ላይ የኩዌት ቋሚ ተወካይ በተባበሩ መንግስታት ድርጅት እና በጄኔቫ በሚገኙ ሌሎች ዓለም አቀፍ ድርጅቶች አምባሳደር ናስራል አልሀየን የጂሲሲ መንግስታትን በመወከል ባደረጉት የመክፈቻ ንግግር እስራኤል በኢራን ላይ ያደረገችው ትንኮሳና ድብደባ አግባብነት የሌለው የዓለም አቀፉን ህግጋቶች የሚጻረር ነው ሲሉ ተናግረዋል። የጂሲሲ መንግስታት የሰብአዊ መብቶች ጥበቃ ለዋለዊነትን በማክበር ላይ የተመሰረተ የተረጋጋ ዓለም አቀፋዊ ማህደር ለውይይት ቁርጠኝነትና ግጭቶችን ለመከላከልና ልማትን ለማጎልበት የባለብዙ ወገን አካሄዶችን በማክበር ላይ የተመሰረተ እንደሆነም ያምናል ያሉት አምባሳደሩ አክለውም እስራኤል ቀጠናውን ወደ ከፋ ግጭት እየወሰደችው ነው ሲሉ ወቅሰዋል። ሁለቱ ሀገራት ለሰላማዊ ግጭት አፈታት ቅድሚያ ትኩረት መስጠት አለባቸው፣ ውይይትና መግባባት ብቸኛ መፍትሄ ነው ሲሉ ወደ ድርድር እንዲመጡ ተማጽነዋል። ጉዳዩን በትኩረት እየተከታተሉት እንደሚገኙ የተናገሩት አምባሳደሩ ሌሎች ሀገራትም በቀጠናው ያንዣበበውን ከባድ የመጠፋፋት የጦርነት ስጋት እጃቸውን ከማስገባት በመቆጠብ እንዳይባባስ የበኩላቸውን እንዲወጡ ጥሪ አቅርበዋል። ኬንያ ለእስራኤል ማስጠንቀቂያ ያላከች። በእስራኤል ቴል አቪቭ ራማት ጋን በኬንያ ኤምባሲ አቅራቢያ የደረሰ ፍንዳታን ተከትሎ የኬንያ መንግስት ኤምባሲዎች ጥበቃ እንዲደረግላቸው ጥሪ ማቅረባቸው ተነገረ። በኬንያ ኤምባሲ አቅራቢያ ፍንዳታ መከሰቱን ተከትሎ የኬንያ መንግስት መግለጫ አውጥቷል። በመግለጫውም ኤምባሲዎቹ በአለም አቀፍ ህግ መሰረት በማንኛውም ጊዜ ከሁለቱ የተገለሉና የመጠበቅ ግዴታ ያለባቸው ያሉትን የኬንያ ውጭ ጉዳይ ሚኒስቴር መስሪያ ቤት ዋና ጸሐፊ ኮሪሲንግ ኦይ በውጭ ዲፕሎማቶች ላይ የሚደረግ የትኛውንም ጥቃት አለም አቀፉ ህግን የሚጥስ ስለሆነ መወገዝ ያለበትና እስራኤልንም የኬንያን ኤምባሲ ደህንነት የመጠበቅ ግዴታ አለባት ብለዋል። የኬንያ ውጭ ጉዳይ ሚኒስተር መስሪያ ቤት ዋና ጸሐፊ ኮሪ ሲንግኦይ በውጭ ዲፕሎማቶች ላይ የሚደረገው የትኛውንም ጥቃት ዓለም አቀፉ ህግን የሚጥስ ስለሆነ መወገዝ ያለበት ነው ብለዋል። አክለውም ተቋማቱ ከማንኛውም ግጭት መጠበቅ እንዳለባቸው አሳስበዋል። ሁለቱም ወገኖች ጦርነት ማቆም አለባቸውም ሲሉ ያስጠነቀቁት ኮሪሲንጎይ በእስራኤል የኬንያ አምባሳደርን መልዕክት ያስተላለፉ ሲሆን አሁን ላይ የኤምባሲው ሰራተኞች ከቤታቸውም ሆነው ስራቸውን እያከናወኑም እንደሆነ እና በሰላም እንደሚገኙም ገልጸዋል። ሰሜን ኮሪያ አስጠነቀቀች። ሰሜን ኮሪያ ከፒዮንግያንግ አቅራቢያ ከሚገኘው የሱን አካባቢ የሮኬት ማስወንጨፊያ ከአስር በላይ የሚሆኑ ሮኬቶችን መተኮሷ ተነግረ። ደቡብ ኮሪያ፣ አሜሪካና ጃፓን በኮሪያ ልሳነ ምድር የጋራ ወታደራዊ አየር ልምምድ ማድረጋቸውንና ኮሪያ ባህረ ገብ መሬት መጠቀታቸውን ተከትሎ ሰሜን ኮሪያ 10 የማስጠንቀቂያ ሮኬቶችን ማስወንጨፏን በሲኦል ብሔራዊ ቴሌቪዥን ዮንሃፕስ ተዘግቧል። ምንም እንኳን ከነዚህ ሮኬት በሰሜን ምዕራብ አቅጣጫ የተተኮሱ ቢሆንም ክልላቸውን ወይም የታቀዱ ኢላማዎችን በተመለከተ የተለየ መረጃ አልተለቀቀም። ይሁንና ሲኦል ይህንን ማስጠንቀቂያ ሮኬቶችን ያስመነጨፈችው በደቡብ ኮሪያ ደቡባዊ የጄጁ ደሴት አቅራቢያ ሁለት የደቡብ ኮሪያ ኤፍ 15 ኪ ተዋጊ ጄትስ ስድስት ዩኤስኤፍ አስራ ስድስት ተዋጊና ሁለት የጃፓን ኤፍ 2 ጄቶችን የተሳተፉበት ልምምድ ማድረጋቸውንና የደቡብ ኮሪያ የስልላ ድርጅት ዳይሬክተር ሆነው የተሸሙት ፒዮንግያንግ በደቡብ ኮሪያ ላይ የኒኩለር ጥቃት ከሰነዘረች ዩናይትድ ስቴትስ ሰሜን ኮሪያን በኒኩለር እንደምትመታ መግለጻቸውንም ተከትሎ በሰሜን ኮሪያ እየተካሄደ ያለው የሚሳኤል ልማትና አቅም ለአለም አቀፍ ማህበረሰብ በተለይም ለደቡብ ኮሪያ፣ ለጃፓንና ለዩናይትድ ስቴትስ ለማሳየት እንደሆነም ተገልጿል። የደቡብ ኮሪያ ፕሬዚዳንት ሊጃማይንግ ከተመረጡ ወዲህ ከሰሜን ኮሪያ የተወነጨፈው የመጀመሪያው ሮኬት ማስጠንቀቂያ እንደሆነም ተነግሯል። ሰሜን ኮሪያ የጦር መሳሪያ መርሃ ግብር እንቅስቃሴውን ለመግታት ዓለም አቀፍ ማዕቀቦችና ዲፕሎማሲያዊ ጥረቶችን ቢያደርጉም በየጊዜው አቅሟን እያሳደገች መሆኑን ተነባቢነት ያላቸው ዓለም አቀፋዊ ሚዲያዎች ያገኘ ነው መረጃ ያሳያል። እስራኤልና ኢራን ከሰሞኑ ከፍተኛ የሆነ ግጭት ውስጥ የገቡ ሲሆን የተለያዩ ጥቃቶችን አንዳቸው ሌላቸው ላይ እየሰነዘሩም ይገኛሉ። እስራኤል ኢራን የኒኩሌር መሳሪያ ከመርቲ ስጋት ነው ማስቆም አለብን በሚል ሀሳብ በኢራን የኒኩሌር ጠቢያዎች ናቸው ባለቻቸው ስፍራዎች ላይ በተደጋጋሚ ጥቃት ስታደስ ቆይታለች። ከዚህ ባለፈ የኢራን የኒኩሌር ተመራማሪዎች እና ከፍተኛ የጦር አዛዞችንም ኢላማ በማድረግ ገላለች። ኢራንም ለተደረገባት ጥቃት አጸፋዋን እየመለሰ ሲሆን በእስራኤል ላይ በአራት መቶ በላይ ባላስቲክ ሚሳይሎችንም ተኩሳለች። እስራኤል በተደጋጋሚ ጥቃት የምትፈጽምባቸውን ቦታዎች በኒኩለር ማብለያ ጋር የተያያዙና ሚሳኤል ማስወንጨፊያ ጠባዎችን ነው ዋናው ኢላማ ደግሞ ኢራን መሬት ውስጥ እንደገነባቸው የሚገመተውን የኒኩለር ማብለያ ታንከር ነው። ሆኖም የእስራኤል አሁን ባላት የጦር ቴክኖሎጂ ከመሬት ስር ያለውን የኢራን ኒውክለር ባንከር ልትመት አልቻለችም። ለእነዚህ የአሜሪካንን እገዛ ትፈልጋለች። በዚህ ውጥረት በነገሰበት ጊዜ ላይ የአሜሪካ ፕሬዚዳንት ዶናልድ ትራምፕ እስራኤልን ደግፈው ኢራንን እየተቹና የተለያዩ ሀሳብም እየሰጡ የሚገኙ ሲሆን አሁን ላይ አሜሪካን ወደ ጦርነቱ ትገባ ይሆን የሚል ስጋትም ፈጥሯል። ይህም ኢራን ላይ ስጋትን ፈጥሯል። ኢራንን ያሳሰባት የምድር ውስጥ የኒውክለር ጣቢያዋን መምታት የሚችለው ጂቢዩ 57 የተሰኘው ቦምብ አሜሪካን በብቸኝነት ስላላት ነው። ይህ በክብደቱ ወደ 140 ኪሎ ግራም የሚመዝነው ቦምብ ከምድር በታች እስከ 60 ሜትር ድረስ በመዝለቅ ጥቃት የማድረስ አቅም ያለው ነው። እናም የእስራኤል ይህንን ቦምብ አግኝታ ከተጠቀመችበት አሜሪካ በቀጥታ የጦርነት ተሳታፊ የሆነች ማለት ሲሆን ይህም ደግሞ በመካከለኛው ምስራቅ እጅግ የሰፋ ጦርነትና አለመረጋጋትን ያመጣል ተብሎ ተሰጥቷል። እንደዚህ ነገሮች እየተባባሱ ባሉበት ሰዓት የተባበሩት መንግስታትን ጨምሮ ሩሲያ፣ ቻይና፣ ፈረንሳይ እና ጀርመን ሁለቱም ሀገራት ጦርነቱን በማቆም በዲፕሎማሲያዊ መንገድ እንዲነጋገሩ ጥሪ አስተላልፈዋል። እንደ ኦማንና ቱርክ ያሉ ሀገራት በበኩላቸው እስራኤልን በቀጠናዋ አለመረጋጋት እንዲከሰት እየሰራች ነው ሲሉም ከሰዋል። የጸጥታው ምክር ቤት በእስራኤልና ኢራን ግጭት ዙሪያ ለመወያየት በአስቸኳይ ስብሰባ ጠራ። የተባበሩ መንግስታት ድርጅት የጸጥታው ምክር ቤት በእስራኤልና ኢራን ግጭት ላይ ለመወያየት ዓርብ ዕለት በአስቸኳይ ስብሰባ መጥራቱን ቢቢሲ ዘግቧል። ስብሰባው በኢራን፣ ሩሲያ፣ ቻይና፣ ፓኪስታን እና አልጄሪያ ጥያቄ አቅራቢነት የተጠራ ሲሆን የእስራኤል አምባሳደር ዳኒ ዳኖን በስብሰባው እንደሚገኙ ዘገባው ጠቅሷል። የእስራኤልን ጥቃት ተከትሎ ከሳምንት በፊትም በኢራን ጥያቄ አቅራቢነት የተመደ የጸጥታው ምክር ቤት በኒውዮርክ መምከሩ ይታወሳል። በስብሰባ ላይ የእስራኤልን ጥቃት ያወገዙት የኢራን ተወካይ ሰኢድ ራቫኒ የጸጥታው ምክር ቤት ድርጊቱን እንዲያስቆምና የእስራኤልን ተጠያቂ እንዲያደርጋት ጠይቀው እንደነበረ ዘገባው አስታውሷል። የባለ አርባ ወለሎች ፎቅ ያህል የሚረዝመውን የዓለማችንን ትልቁ የስፔስ ኤክስ ሮኬት በሙከራ ላይ እያለፈነዳ። የታዋቂው የተዋቂው ቢሊዮነር ኤሎን መስክ ንብረት በሆነው ስፔስ ኤክስ ወደ ጠፈር ሊመጥቅ የተዘጋጀው የዓለማችን ትልቁ ሮኬት በሙከራ ላይ እያለ መፈንዳቱ ታውቋል። ትናንት ምሽት በደቡባዊ ቴክሳስ በሚገኘው የሮኬት ጣቢያ ሊመጥቅ ሲል በመሬት ላይ እያለ ፍንዳታ ያጋጠመውን ስታርሺፕ 36 ሮኬት በዓለማችን እስከ እስከዛሬ ከተገነቡት ሁሉ ግዙፉ መሆኑን ስካይ ኒውስ ዘግቧል። የአጠቃላይ ቁመቱ የባለ አርባ ወለሎች ፎቅ ያህል ወይም 120 ሜትር እንደሚረዝም ነው የተነገረው። ዝግጅቱ በርካታ ወራትን የፈጀውና 90 ሚሊዮን ዶላር ወጪ የተደረገበት ስታርሺፕ 36 ትናንት ሙከራ ላይ እያለ በፈነዳበት ወቅት በሰው ሕይወት ላይ ያጋጠመ ምንም አይነት ጉዳት እንደሌለ ተገልጿል። አሜሪካ በኢራንና እስራኤል ጦርነት ጣልቃ እንዳትገባ ሩሲያ ያስጠነቀቀች። አሜሪካን በኢራንና እስራኤል ጦር ወታደራዊ የጣልቃ ገብነት እንዳትፈጽም ሩሲያ ያስጠንቅቃለች። የሩሲያ ውጭ ጉዳይ ሚኒስተር ዋሽንግተን በኢራን ላይ ወታደራዊ እርምጃ እንዳትወስድ አስጠንቅቋል። እንደ ፍራንስ 24 ዘገባ የሩሲያ ውጭ ጉዳይ ሚኒስትር ቃል አቀባይ ማርያ ዛካሮቫ ዋሽንግተን በሁኔታው ላይ ወታደራዊ የጣልቃ ገብነት እንዳትፈጽም ልናስጠነቅቅ እንወዳለን ሲሉ ለጋዜጠኞች ተናግረዋል። ማንኛውንም የአሜሪካ ወታደራዊ እርምጃ ሊተነበዩ የማይችሉ አሉታዊ መዘዞችን የሚያስከትል እጅግ አደገኛ እርምጃ ነው ሲሉም አክለዋል። የሩሲያና የቻይና መሪዎች በስልክ ካደረጉት ውይይት በኋላ የክሬምሊን አማካሪ ዩሪ ኢሸዋኮቭ ለጋዜጠኞች እንደተናገሩት ሞስኮና የቤጂንግ የግጭቱ ፍጻሜ በፖለቲካዊ ና በዲፕሎማሲያዊ መንገዶች ብቻ መፈታት አለበት ብለው እንደሚያምኑም ገልጸዋል። ባለፈው ሳምንት የሩሲያ ፕሬዚዳንት ቭላዲሚር ፑቲንን ከእስራኤል ና ከኢራን መሪዎች ጋር በስልክ ተነጋግረው ነበር።